ኢሱን ራሱን የምትሳደቡ እናቱን የምትሳደቡ ልጆች ስርዓታችሁ ይዙ። በአሽሙር እንሳደብ ካላችሁት በአሽሙር እንሳደባለን ካላችሁት። እግዚአብሔር በአሽሙር መሳደብ እንዴት ወይ ፎቶ ተቀያይረን እንሳደብካላችሁት ፎቶ መቀያየር ማቃጠል ይሆ የጮጋራ በረዶል ማለት ነው። እንድ የሚያስፈልጋችሁ ማድረግ ከፈለጋችሁት እኔ ብቻ የበቂ ነው፣ ሌላ ሰው ሳሪፈልግ ማለት ነው። ገባችሁት? ግን ከዛ ሁሉ ስርአት እንያዝ። ብሩኬና ሀይሚን ምናልባት እናንትን የተጎዱ ነገር ካለ ምናልባት የእናንተ ፓውንደራችሁ ላይ ያለፋ ካለ ያለፋ ችግራችሁ ካለ ብሩኬና ሀይሚን በሚገባ እንደወደዝነት ማቀጣት ትችላላችሁ። አለበላዛ እናት ጋ መድረስ እናት እቺ ልጅ እንደዚህ ሆኖ ለምንድ ነው እንደዚህ ሆኖ የተጣላችሁበት ምክንያት ብላ ሚዲያ ላይ ወታ የተናገረች ነገር የለም። ምስኪን ቤት ላይ ተቀመጣች። አንድ ፍሬ እናት ላይ እናንተ አንገቷን ይዘን ባ እንገደለው አላችሁ። ምንድን ናችሁ እናንተ? የማንም እናት አለኮ የሁሉንም አለኮ። ማንቆሻሽ የአንድ ሰው አይደለም። ሁሉንም አንቆሻሽን እናሳችሁ አለ እያንዳንዳችሁ ማለት ነው። ተቃላፊ ደግሞ ይሄ እንዴት እንደሚያደርግ ጠንቅቃችሁ ማለት ነው። ሳይለመን ማለት ነው። ገባችሁት? ስርአት ያዙ። እዚች ጋር የብሩኬን ፎቶ አርገሽ እያንዳንድሽ የምትሳደቡ ልጆች ስርአት ያዙት፣ ስርአት ያዙ። እግዚአብሔር ገደብ ያዙት፣ ገደብ አንያዝ ከራችሁ ማለት ነው። ከፈለጋችሁ እንደ ፍላጎታችሁ ማየት ትችላላችሁ። እኔ ደግሞ ማሳየት እንዴት እንደሆነ ያሳችኋል። እግዚአብሔርን ይሄ ቁስል መነሳሳት ነው የምትፈልጉ፣ እኔ በደንብ ሰራችኋለሁ። ይራርጌ ማለት ነው፣ ከፈለጋችሁት ማለት ነው፣ እስከ ይሄ ፕራንክ እስከ ሲያልቅ ማለት ነው።

የምን አባታችሁ ጥጋብ ነው ፍሮፋይሉን እየቀየራችሁት የሃይሚን ሃይሚን ሀይሚን ፍሮፋይል ነው ለምንድን ነው የብሩኬን የምትቀይሩት ለመሳደብ እኛም እኮ የብሩኬን አንስተን ሀይሚን ቁጭ አድርገን መሳደብ ከብደን አይደለም ግን እኔ ከባበር ነው